መንፈሰ ጠንካራ የጠና ባቋሙ ይህ ነው ቡቡዬ። ሩህሩህ፣ ሀዛኝ ተፈጥሮን አፍቃሪ፣ በእውነት ተመርኩዞ እውነት ተናጋሪ። ይላል ለቡቡዬ ነው እና ለማን እናንተንም አይገኝም እንኳ አይደል እንዴ ጉድ እኮ ነው። አዳምን እንኳን ያሳሳተችው እኮ ሴት እኮ ናት። ታዲያ ስለዚህ ሴት አሳሳች ናት። ሴት ብሩክን ለማሳሳት በዚህ ልክ በቃ እሱ ተኛ አይደለ? አልፈለገን። በቃ ያልፈለገን ሰው በግድ ፈልገኝ ምንድን ነው ታዲያ? ይሄ ፍላጎት ነው። አለቀ። ምንድን ነው የምታሽሟጥጡት? አታሽሟጡ እናንተ ስትሳደቡኛ። መናገር እንችላለን እንዴ? እንደ ሴት ልጅ አሳሳች አለ እንዴ? ዞርቤሌ ሲላት እኮ ነው፣ ቆማ ማለት ነው ፊት ለፊቱ ተጠጓለ ትነካዋለች። ዋ ከደፋ በኋላ እና ታዲያ ምንድነ ነው አለቀ። ምን መደባበቅ ማለባበስ ምን አስፈለገ? እሱ ደግሞ በቃ አልፈለገም። እሷ ሊጠብቅ ነው የፈለገው በቃ ሊጠብቃት ነበር። እሷ ደግሞ እኔ ቤተ ሬሳ መጥቶ አይተኛ ማለችው ይባላል። እንደዚህ እኔ ለምወዶ ሰው እንደዚህ አለ አይደለም። ምክንያቱም አይደለም ሲጀመር የሶስት መቶ ሺውን እራሱ አገላለጿ ርር ለሚወዱ ሰው ይባላል እንዴ አይባልም በመጀመሪያ አስተካኪ ይሷል። እንደሰማችሁት ነው መግቢያ ላይ የቃሌ ድምፅ እና የሲሲ ድምፅ አስቀምጬላችኋለሁ። ምንድን ነው ሲሲ የምትለው ለብሩክ እንደት ግጥምት የምትገጥሚ ያለሽ ነው ገባቸው ወደ እና ምንድን ነው እሷ እያወራሽ ያለችው ደግሞ ትላንትና ሄሚ ብሮክን ፈልጋ ነው ወይ ከሱ ጋር ማዳር ፈልጋ ነው እንደዚህ ያረጋችው። በኢየሱስ ክርስቶስ እግዚአብሔር አንቺ ይሄን አክል ወራዳ ሴት እኮ ነሽ። በስማሚ እግዚአብሔር አምላክ ሆይ ድረስልኝ። ክርስቶስን አብረ በእውነት በእውነት ማለት ነው እኔ ማለት ነው እኔ በጣም ነው እየፈራሁትኝ አንቺ ስትናገሪ ራሱ ማለት ምንድን ነው የምታውሪው? ምንድን ነው የምትዩው? ብሩክ እንፈልጋ ነው ብሩቅ አይፈልጋትም ይባላል። ውዶች ሴት ልጅ ሆና እንዴት ሴት ልጅን እንደዚህ ትላለች? ይባላል አይደብም እረ፣ በፈጣሪ ስም አንቺ ግን ምን አይነት ምን አክል ስድ እና ምን አክል ቆሻሻ ሴት ብትሆኚ ነው እንደዚህ አይነት ቃላት የምትጠቀሚ? ብሩቅ አይፈልጋትም። እሷት ይፈልጋለች ታኝቷልና። ምን ምንድ ነው የማታዋ? ለምንድ ነው የደፋችው በላዩ ላይ ምናምን አልሽ? ምን አገባሽ? ዩቱበሮች እንዲሆን አታቁም እንዴ? ስራ እንደሚሰሩ ዩቱበሮች እኮ ነው ሴትዮ እንዴ። ከዚህ በፊት አላየሽም እንዴ? አብርሽና ሩታ ምንድነው የሚባለው ይሄ የትን ሄዱት ቤተሰቦች ባለፈው እና ዳኒነት ማለት አራቱም አብሮ ሄዶ ማታ ላይ ማለት ያደረጉት የነበሩ ፕራንኮችን አይታችሁ? ፕራንክ ይደረጋል። እና የገባው ጊዜ ማለት ማን በጣም ውሻ ይምር ሲድ ዲጋት ያደግሽው ባለጌ ሴት ነሽ፣ እሺ ሲሲ ክርስቶስ መስክሬ ይምር። እንዳንቺ እና ሰገጠ ሴቶች እኔ አይቻላቅም። ሴት አሳዳቢ ማለት እንዳንቺ ውሻ ነው። ኦኬ እንዴ ምን አይነት ክብረ ቤት ሴት ነሽ አንቺ? ከም የምትናገሩ ቃላቶች አታውቁም እንዴ? ምንድነው ያወራለት ብለሽ አታስብም? ብሩክን አስር ጊዜ ልትወጂ ትችያለሽ። ብሩክን አስር ጊዜ ልታከብሪ ትችያለሽ። እንደዚህ አይነት ቃላት መጠቀም የለብሽም። ገባሽ አይደ ሴት አሳሳች ነች። ወይም አንቺ ወንድሽን አሳስተሽ አንቺ ደፍሮሽ ያውቃል። እንደ ና ዲፈረን ወይና እኔ ፈልጋሃለሁ ብለሽ ዳቦሽን ሰተሽ ታውቂያለሽ። ዳቦሽን ይዘጋና ያባቴ አምላክ ምንድን ነው የምትወል አልገባኝ። ምን ወይም ኢትዮጵያ ያ ቡና ቡና ቤት ላይ ስትዞሪ አንድ ወንድን አንጠልጥለሽ ይዘሽ ወይ አልጋ ቤት ገብተሽ ታውቂያለሽ። እንደዛ ነው ወንድን አሳስተሽ ታውቂያለሽ። እንደ አንቺ

እንደ እኔ ትናንትና የሰራሽው ቪዲዮ ለራሱ ቪዲዮ ሰራሉ ብዬ ዝም አልኩ። ሄሜ ልጅ እንትን መጣት ይፈልጋለች ሴትዮ አሳብ የሌለች ሴት መስበት መስላለች። እንትን ስታያል ባለፈው ምንድን ነው ልጅ እኔ ውለድ ብሎ ሴት ማለት የጠየቃት ጊዜ ምንድን ነው ያለችው? አሁን ለምንም አልፈልግም ነው ያለችው። ገባሽ አይደ አንቺ ሰጋጤ ኦልሽ በህይወትሽ ላይ አርገሽ አያሳለፍሽው ነገር ትናገሪያለሽ ምክንያቱም ስለምታቂ ስላሳለብሽ ማለት ነው። አንቺ ውሻ ማለት ነው ገባሽ? ወይም አንቺ የሆነ ወንድ አንጠልጥለሽ አልጋ ቤት ላይ የፈለሹ ነገር እያደረግሹ ነገር እኮ ነው ዛሬ ሄሚ ላይ የምትናገሪው። ሰገጤ፣ እበት፣ ሴት አሳዳቢ ማለት እንዳንቺ አይነት ውሻዎች ነው ማለት ነው። ኦኬ አዑዙ ቢላሂ ሚነ ሸይጣን ረጅም ማለት ሙስሊም እነቱ እውነቱም ብላቸዋል እግዚአብሔርን ይሄ ይሄ ማለት ነው እጅ ሸይጣን ነች ክርስቶስን እኔ ምን እያወሩ ነው ብለሽ ት አት ማለት አታስቢም እንዴ? ምን አክል ሰገጤ ቢትሆኝ ነው ባክሽ። ቡሩቅ አይፈልጋትም። ኧረ ባክሽ አይፈልግ አይተኛው ሄዶ ይሷበት ላይ አይገርምሽም? ፈልጎ እኮ ነው ሴትዮ። እና አይፈልጋትም እና እንደ ስራ እንደምትሰራ ከዚህ በፊት ወንድሞቿ ራሱ የፈለገችው ነገር እያደረገችው ነው። እዚህ ጋር የደረሰችው ልጅነቷ ላይ ራሱ ወንድሞቿን ተነስታ ማታ ላይ ጸጉሩን እየላጣች ዋ እየዳፋች ፊቷ ላይ የፊታችሁ ላይ ምንድን ነው ኮልጌት እየቀባች ቢቶ ስትሰራ ናበረኩ። ከዚህ በፊት ራሱ አንቺ ሰገጤ፣ ምን አክል ሰገጤ ቢቶኝ ነው እንደዚህ አይነት ማለት ሀሳብ የሚታስቢ ወይ አንቺ አሪጌሽ፣ ና ይሄን እንደዚህ አይነት ነገር ወንዶችን እያሳሳት እየኖርሹ ማለት ህይወትሽ ላይ እያሳለፍሹ ነገር ነው ማለት እያውረሽ ያለሹ አሁን ላይ።

የሆነ ምንም የሌለበት ሆነ ዝም ብሎ ያደጋ የአደጋ ንቴኑና እንቺ አንድ ናቸው። ምንድን ነው ባለው እናታቸው ይሄ ወይም ፍሬ የማይሰጥ ዛፍ ገባችሁ? ፍሬ የማይሰጥ ዛፍ ዝም ብሎ እኮ ነው የሚያድገው። ገባችሁ? አይዴ ፍሬ አይሰጠም፣ ግን ጥቅም ምንም የለም። ዝም ብሎ ነው የሚያድገው። አንቺ እና ያ ፍሬ የማይሰጥ ዛፍ፣ ይሄ ነጻ ዛፍ አንቺ አንድ ናቸው። ኮታታ እንዴ፣ ምን ነው የምታወሩ? ምን እያወሩ ነው ብለሽ አስቢ እንጂ። ምን አክል ባክቲ ብትሆኚ ነው ባከሽ እንደዚህ የምትሆኚው። አራብ አንቺ ወይስ አራብ ወንድን አሳስተሽ፣ እንደዚህ አይነት ስራ ሰርተሽ ታውቂያለሽ ከዚህ በፊት? አራብ ወንድ እንደዚህ አይነት ስራ ይሰራል እንዴ አንቺ ላይ? ወይስ የማዳም የማዳምሽ ባልና ብለሽ አሳስተሽ፣ በክላስሽ አስገብተሽ፣ የፈለግሽው ነገር ወይ ዳቦሽን ሰተሻል? ዳቦሽ እዚህ ገና የሚዘጋው ነገር? ምን አክል ስድስት ሰት ብትሆኚ ነው ባክሽ፣ እንደዚህ አይነት እንደዚህ አይነት ንግግር ምንድነው ብለሽ ነው የምትናገሪው? እንደ አይቶ ማለፍ እንባል ነገር አለ እኮ ዝም ማለት አትችም። ብሩቅ አይፈልጋት ምሷት ይፈልጋለች። አዎ ናና ከኔ ጋር ተኛ ነው ያለችው። ኢየሱስ ምን በጣም ነው የተናደድኩት። አረቤ ቤተሰብ እግዚአብሔር ሴቶች አሉ አይደል እንደዚህ ነው ሰገጤ አሉ አይደል እማ ቤት ያደረሽልኝ አረበ ኢየሱስ ክርስቶስም ይምር ወፍ በጣም ነው የደበረኝ እግዚአብሔርን

ማንንም እንዳትሰሚእና እቺ ሰገጤማ በጣም በሁሉም ነገር አላበዛሽ። አረ ቤተሰብ ምን እኔ እንዴት ነው ቃላት ሴት እኔም ሴትዮ አታውቅም እንዴ? ይህንን አስበሽ ምን እያወሩ ነው ብለሽ አስብ እንጂ ኮታታ የምር አው አንቺ እንኳን ወሚ ሻርሙጣ ሻርሙጣ እያላቸው ኮመንት እየጻፉ አው፣ አንቺ ሻርሙጣ ነሽ። እንዶም ሊንገርሽ እኔ ራሱ ሻርሙጣ ባቶኝ ኖሮ እንዴ ዘነት ሀሳብ አታስቢም ነበር። ኦኬ። ኢካኪ ውሻ ምን ትመስላለች በፈጣሪ ስም።